ፊልድ እየተመለስን ነው። ጮሚቲ እንደለመደው መኪናውን አየር ላይ የነዳት፣ ጠርዚናውን ወጥሮ ዘፈኑን ያንጎራጉራል። አይኑ ፈጦ አስሬ እየዞረ ያኛል። ፈቅላትል ህይወት የምን መጨነቅ ራይት አባቱ ባለ ተደሰት፣ በቃ ተደሰት፣ ባለ ተደሰት፣ አትጨናነቅ፣ አትጨናነቅ። ዘፈኑ ከጣሪያ በላይ ተከፍቶ ከጮማው ድምፅ ጋር ተዳምሮ መኪናችን በአንድ እግሯ ቆማለች። ጮሚቲ ወጣት ነው፣ ጨዋታ ይወዳል። ወንዳ ወንድነቱ ሳቁ ይማርካል። የሚገርመው ደግሞ የሁለት ቆንጅዬ ልጆች አባት ነው። ስለ እነሱ አውርቶ አይጠግብም። ሚስቱን አንስቷት ሲወዳት ለነፍስ ነው። ግን የሚያሳዝነው በእሷ ብቻ አይረጋም ፊልድ ስንወጣ ሴት ሳያስገባ አያድርም። ሱሱ ከአቅም በላይ ሆኖበት ሰውነቱን በልቶታል። የሲጋራው ጢስ ከከንፈሩ አልፎ ወዛም ፊቱን አጥቁሮታል። በየደቂቃው ካላጨሱ የሚሞቱ ይመስለዋል መሰል የለመዳት ሲጋራውን ለማጨስ ጭር ባለው መንገድ ላይ መኪናውን አቁሞ ወረደ። ጮሚቴ፣ ይህ ነገር አልበዛም? እስከ መቼ እንደዚህ በሱስ እስከ መቼ በዝሙት እስከ መቼ በጭፈራ ላንተም እኮ ጥሩ አይደለም ተከትዬ ወርጄ ሲጋራውን ሲያንቦለቦሎ እያየሁት ሱሬ ሳልፈልግም ቀርቼ መሰለህ ተተብትብኝ ታውቃል አገልጋይ ነበርኩ እግዚአብሔርን አውቀዋለሁ እንደሚያዝንብኝ ይገባኛል ግን ደሞ ግን ደሞ ምን ጮምቲ እግዚአብሔርን ማወቅና መኖሩ እኮ ይለያያል። እሱማ ሁላችንንም ላፍ እናውቀዋለን። የቸገረን ግን ኃጢአታችንን አውቆ መመለስ ነው። እርግጥ መሰልጠን ብልህ የገባህበት እንደሆነ ይገባኛል። ያኔ አንዴ ተሳስተሃል። ስህተትን መደጋገም ግን ራስን ደጋግሞ ከመግደል አይተናለስም። ደሞ ሰው የሚሰለጥነው ሲያጭሱ ሳይሆን ለአምላኩ ተገዝቶ ሰይጣን ላይ ሲሰለጥን ራሱን ከሱስ ነጻ ሲያወጣ ነው ጮሚቴ ለልጆች አታስብም አንተ ባትኖር ሚስት ወደ ቀድሞ ስራዋ ረፍ ረፍ ሱሬ ረፍ ሚስቴ ድጋሜ ሲሰኛ ዳር ያቶ ነው አውቃለሁ ያገኘኋት ከዛው ነው እሷ ግን ቸግሯት እንጂ እምነቷ የማይሸረሸር ነበር። አሁንም እምነቷ በአምላኳ ነው። ይሄንን ሁሉ እየበደልኳት ዝምቷ እራሱ ሊየልኝ ነርሷል ሹሬ አሁን ሁሉም በቅቶኛል። እኔም ታሪኬ እንዲለውጥ እፈልጋለሁ። ሰው መሆን ቤቴን ማቆም ፈልጋለሁ እኮ ግን ትንሽ ጊዜ ይሰጠኝ እና ራሴው ራሴው ይሄዳለሁ። የቱን ጊዜ ይለስጥህ? ያለን እኮ አሁን ነው። መንገደኞች መሆናችንን አትርሳ እንጂ መቼ እንደምን ደርስ አናቅም። ይሄ መኪና መሪ ከሌለው እንዴት ይሄዳል? በሄድም መጨረሻው ገደል ነው። እግዚአብሔርን ያላዘ መሪ የሌለው መኪና ማለት ነው። ትንሽ እንኳ ቢጓዝ መጨረሻው ሲኦል ነው። ጨክነ ካልተራመድክ ነገም እዚሁ በቆምክበት ነህ። ደሞኮ። እግዚአብሔርን አምነው ሄደህ አይደለም፣ እየሸሸውም ይፈልጋል። ጮምቲ በልጆች እሺ በለኝ እየተጸነሰ አይደለም የሚወለደው፣ አንተም ካሰብከው ማድረጉ አይከብድም። ሱሬ፣ እሺ በቃ እውነት፣ አዲስ አበባ ደርሰን በነጋታው እንሄዳለን። ሲጋራውን መሬት ጥሎ በእግሩ ደፈጠጣት። እንዴት እንደሆነ ባላቅም ፊቱ ላይ ቆራጥነት አለ። አፉ ውስጥ የነበረው ጫትም ተግሞ ጭሙጮ ተፍቶታል። ዘፈኑንም ቀንሶታል። መሀላችን ጸጥታ ሰፍኑ የጮማ ሁኔታ እንጀት ይበላል ለሚወደው አምላክ ልቡ እየመታች የዘመናት አመሉ አጣብቂኝ ውስጥ የከተተች ይመስላል። ብቻ ግን አዲስ አበባ ገብተን ልንለያይ ስንል አፌ ላይ የመጣውን ጠየቅኩት። ጮሚቲ ነገ ትመጣለህ አይደል አደራ እንዳታረፍድ አይን አይኑን እያየሁ ጠየቅኩት ሶሪ አልቀርም ማርያምን ካላመንከኝ ይሄው በሷም እያሏሽ ብሎ የማርያምን ስዕል ከደረቱ ኪስ ውስጥ አውጥቶ አሳየኝ እኔም አመንኩት ተለየሁት ጮሚቲ ዛሬ ነገ ሲል እንጂ ነገሩ ውስጡ እንደነበረ ግልጽ ነው። ስዕለ ማርያምን ይዟት እንደሚዞር ደግሞ ከድሮም አውቃለሁ። የዘውትር መሀል ለውናት ምናልባት ነገ ወደ አባቱ ቤት መመለሻው እንደሚሆን እያስብኩ ገብቼ እንቅልፍ እንደጣለኝ ብዙ ሳይቆይ ስልኬ ስትጮህ ብን እናልኩኝ። የማላውቀው ስልክ ነው። ሰዓቱ ከሌሊቱ ስድስት ሰዓት ይላል። ለምን እንደሆነ ባላቅም ማንሳት ግን ስላልፈልኩ ስልኬን ወርወር ያተኛው። ስልኬ ግን መጮሃን አላቆመች። ነገሩ ስላላማረኝ አንስቼ ሄለው ስል ቀጭን የሴት ድምፅ ስልክ ውስጥ እየተቆራረጠ ሄሎው አለኝ አቤት ኔሄት ማልበል ከኋላዋ ብዙ ጫጫታ ይሰማል። ሱሪ ጮሞ ሞተ፣ ጓደኛ ሞተ፣ ጮሚትን መሪ ከዳቸው በስልኪ ውስጥ የሚመጣው ድምፅና አእምሮ እኩልሪ ብለው ጮሁብኝ። የደወለችው ጮሚቲ ሚስት ነበረች። ማብድ ቃታኝ እንባነቀኝ። ከሰዓታት በፊት አታርፍድ ያልኩት ጮሚቲ ለዘላለም አርፍዷል። ንስሐ ለመግባት ሰዓታት ሲቀሩት ሞት ቀድሞታል። በማርያም ምሎ የቀጠለኝ ጮሚቲ ለካ ከሞት ጋር ተቃጥሮ ነበር። እንደፈራሁት ሚስትና ልጁም በትኖ ለነፍሱ ሸራፊ ሰከንድ እንደናፈቀ ሬሳው ቤተክርስቲያኑ ጋር አረፈ። ለዚህ ነው ማርፈድን ምጠለው። ለዚህ ነው መዘጊት የሚያስፈራኝ። ሁላችንም ዛሬ ነገ ሳንል ሳና መለታ አርፍደናል፣ ከደጁም ርቀናል፣ መንገዱም ጠፍቶብናል። ከገባንበት ረግረግ መውጣት አቅቶናል። የሁሉም ተስፋ ነገ ቢሆንም የምንኖረው ዛሬ ብቻ ነው። ነገ ምን እንደሚፈጠር ማን ያውቃል? ነብሳችን እንደተጠማች እንዳንሞት ጠላታችን ሰይጣን ሳይቀድመን እንቅደመው። ዛሬን እንሂድ፣ ዛሬውን እንመለስ። አደራ አደራ። እናርፍድ።